እንዴት ናችሁ? ደህና ናችሁ? ምን ጮካችሁ እንዴ? ምን ምግብ አልበላችሁም? ቁርስ አልበላችሁም ነው? ሸዋ ስላለ ፈራችሁት? ኧረ አትፈሩትማ። ያስፈራራችኋል እንደ ንገሩኝ፣ ከፈራችሁ በቦክሱ ነው። አሁን ይጠጡኛል። የኖራ ሪዞርት ቆይታችን ቀጥሏል ተመልካቾቻችን። አሁን ደግሞ ከዛይን ባንድ መሪ ከሸዋ ጌጥ ጋር ቆይታ እናደርጋለን። እነዚህ ተወዳዳሪዎች ገና ምድባቸውን አላወቁም። ጥያቄ ካላቸው በማንኛውም ሁኔታ ይስተናገዳል፣ በሸዋ አማካኝነት። ሸዋ ደግሞ እስካሁን የታዘበውን ነገር ይነግራቸዋል። እናንተ ተመልካቾቻችን ደግሞ ከኛ ጋር በጣም ደስ የሚል ቅዳሜ እያሳለፋችሁ ስለሆነ እናመሰግናለን። ሸዋ በደንብ ምከራቸው፣ ልጆቹ ነው። እሺ ትንሽ አድገው ባህል ተለውጠው፣ ባህል በጣም ፊዚካሊም፣ ያው ብሩ መሰለኝ ቦርጭ ምናምን ያወጣ ሰው አይደለ። ይኸው አሁን ትናንት የተለየውት አ ገና ለገና ሁለተኛ ወጣው ብሎ ቦርጭ ጀምሮ መጣ። ደግነቱ ሞዴሊንግ አይደለም። ስለዚህ ቆይታችሁ በጣም እንጂ እንዳያያዛችሁ ቢሆን አሁን ራሱ ቲንሹ ሞላ ሞላ ብሎ ነው የሚመጣው። ለማንኛውም ፋናላ ምሮት አምስተኛው የአሸናፊዎች አሸናፊ ከመጀመሩ በፊት ቆንጆ ቆይታ ያደርጋሉ ከሸዋ ጋር። ስለዚህ አሪፍ ሳምንት እያሳለፋችሁ እንደሆነ ተስፋ እናደርጋለን ተመልካቾቻችን። መልካም ቆይታ ይሁንላችሁ። እኔ ልሂድ በነፃነት እንድታወሩ እንኳን ደህና መጣችሁ። እንኳን ደስ አላችሁ። ለእናንተ ብቻም ሳይሆን እናንተ ሊያግዙ የቻሉ ቤተሰቦቻችሁ፣ ጓደኞቻችሁ፣ መላው የፋና ክሮ ጠቅላላ እናንተ ሲረዱና ከካሜራ ጀርባ ሁሉ ሁሉን ነገር ሲሰሩ የነበሩ ሁሉ ትልቅ አስተዋጽኦ ነበራቸውና ለሁላችሁም እንኳን ደስ አላችሁ፣ እንኳን ለዚች ቀን አደረሳችሁ እላለሁ። አንዳንድ አሁን ለቀጣይ ለምንሰራው ስራ የምታነሷቸው ጥያቄዎች ካሉ የሚሆነውን ነገር እንነጋገራለን፣ እንጫወታለን። ያው የነበረውን ነገር እናስቀጥላለን። እንደ ተወዳዳሪ የነበረው ዲሲፕሊን የነበረው ሕግ የሚቀየር ነገር የለውም። አሁን ጀማሪ የለም። ሁሉም ሰው ችሎ አውቆ ታምኖበት፣ ኦዴንሱ መርጦት በዳኞችም ጥሩ የሆነ ውጤት ተሰጥቷችሁ ነው እና እዚህ የደረሳችሁት። የሚያስቸግር ብዙ ነገር የለም። ዋናው የምርጫና የፐርፎርማንስ ጉዳይ ብቻ ነው። በየተራ ያላችሁን ነገር ለማወቅ ያለውን ነገር ካንተን ጀምር። እስቲ ያው እንደ ምዕራፍ 19 ተወዳዳሪ አሪፍ ጊዜ ነበር። በደንብም ብዙ ልምዶች ያገኘንበት ውድድር ነው እና ከተቀላቀልን በኋላ ሞር በተደጋጋሚ የተገናኘንባቸው ጊዜያቶች ከመልካም ዲሲፕሊን ጋር በጣም አሪፍ ስራዎችን ሰርተናል አብረን። እኔ በጣም ደስተኛ ነኝ። በመጀመሪያ ማመስገን እፈልጋለሁ እግዚአብሔር ያክብርልን። በጣም እኔም አመሰግናለሁኝ። እንኳን ድጋሜ ተገናኘን። የነበሩትን ጊዜያቶች እንግዲህ በጥሩ ሁኔታ አሳልፈናል እና እኛም ውድድር ላይ እያለንም አሁንም በጣም ደስተኛ ነኝ። ያኔም በጣም አሪፍ ጊዜ ነበር፣ የነበረን ከባድ ውድድር ነበር። አሁን ደግሞ ከዚህ በኋላ ያለው እንግዲህ ከባድ ፋይት እንደሚሆን ጠብቃለሁ። እንግዲህ ሁላችንም እንኳን በድጋሚ ያገናኘን እዛ እኔም ኮከብ ነበር የነበርኩት የመጀመሪያው ምድቤና ከስምንት በኋላ ነበረ የተቀላቀለው። ከዛ በኋላም የነበረው ጊዜ አሪፍ ነበር። ከዛም በፊት የነበረኝ በጣም ቆንጆ ኤክስፔሪየንስ ነበር እና ስለነበረው ስለነበረው ነገር በሙሉ አመሰግናለሁ። እኔም ማለት እፈልጋለሁ በድጋሚ ስለ ተገናኘን በጣም ደስ ብሎኛል። ህይወታችን መጀመሪያ ነው መጨረሻ አይደለም። ያንን ታሳቢ በማድረግ በቃ በእለት ፐርፎርማንሳችን በደንብ አቅማችን ማሳየት ጠበቅብናል እያስባለሁ። ስለተገናኘን በጣም ደስ ብሎኛል። ንሽ አመሰግናለሁኝ። እኔም በዚህ አጋጣሚ እኔ ጋር የሚያለው ጥያቄ አይደለም ምስጋና ነው። የምዕራፍ አስራ ሰባት ተወዳዳሪ እንደመሆኔ ሁለት ጊዜ አካባቢ ነው ከዛይን ባንድ ጋር የተገናኘ ነውና የነበረን ስራ፣ የነበረን ቆይታ እጅግ በጣም ደስ የሚል እና ትልቅ ምስጋና ማድናቆትም አለኝ በዚህ አጋጣሚ። የነበረው ነገር በጣም ጥሩ ስለነበረ ማለት ነው። ቅድም ጄ እንደተናገረችው የእኛ ትንሽ ሰፋ ያለ ጊዜ ነበረ፣ አስራ ሰባት ያው አስራ ስምንትና አስራ ዘጠኝ እስከሚያልቅ ድረስ የነበሩት ጋፖች ጥሩ የመዘጋጃ ጊዜ ነበረንና ያው ትንሽ ቆየት ብለንም ነው የመጣ ነው። ከዚህ በኋላም ደግሞ ጥሩ ቆይታ እንደሚኖረን አልጠራጠርም። ሁላችሁም ጋር ስለተገናኘሁኝ በጣም ደስ ብሎኛል። እንደምንሸዋይ አለው ጮሊው የነበረን ጊዜ በጣም ጥሩ ነበረ። በጣም ዘይን በጣም ማመስገን የግድር የሚሆነው እንዲሁም ኮኮብንም እንደዚሁ፣ ሁለቱም ባንድ በጣም ማመስገን ያለበት ባንድ ነው። እኔ ደግሞ በተሻለ ሁሉንም ጓደኞች አድርጊያቸዋለሁ። ከሶስት ሰዎች ጋር ነበር ተገናኝቼ የማላውቀው፣ እንዳጠቃላይ ከአስራስድስቱ ከሱሬ ከአብርሽ ከባምላክ ጋር ተገናኝተን አናቅም ነበረ ትላንት ምናምን የተገናኘ ነው። ሶ እንደ መጀመሪያም አይደለም ስንገናኝ በጣም ደስ የሚል ነው። ያ ሙዚቃ ላይ ስትሆኑ የታወቀ ነው ግንኙነታችን የተሻለ የሚሆነውና ወደፊትም እንግዲህ አሪፍ ነገር እናሳልፋለን ብዬ ተስፋ አረጋለሁ። አመሰግናለሁ። ያው ምስጋና ነው ያለኝ እኔ መጀመሪያ ያው ከመጀመሪያው ከፋና ለአምሮ ልጀምርና ሁሉንም አመሰግናለሁ ከዳኞች ጀምሮ እስከ ባንዶች ድረስ ሁለቱንም ባንዶች እኔ ደግሞ በአጋጣሚ ሆኖ ሙሉ ከዚያን ጋር ነበር እና በቃ የሆነ አለ አደለ ይህ ፋሚሊየርነታችን እዛ ጋር ሁሉም በቃ የሚጫወተው ነገር ምናም በጣም ደስ የሚለው ና ሸዋም ቢሆን እየተቆጣኝም አንዳንዴም ደግሞ እያበረታታኝ ምርጥ ባንዶች ናቸው። ብቻ ሁላችሁንም ደግሞ ስላገኟችሁ በጣም ደስ ብሎኛል። እንዳለ ይህንን እዚህ ዙር ላይ ያሉትም ምራፉ ያሉት ልጆች በሙሉ በማግኘቴም ደስ ብሎኛል። ሁሉም በጣም ፈታ ያሉ ናቸው። ብቻ በጣም ደስ ትላላችሁ። ሁላችሁንም በቃ አመሰግናለሁ። ስለተገናኙ ስላገኟችሁ በጣም ደስ ብሎኛል። ሁለቱንም ባንዶች በጣም አመሰግናለሁ። ምክንያቱም እኛ እንደዛ ደምቀን ቀን እንድንታይ አገራችን ላይ ያሉ የሚባሉ ሙዚቀኞች ናቸው። በሚገርም ሳውንድ፣ በሚገርም የቡድን ስብስብ ነው ሲሰራ የነበረው ና ያም ነገር ነው እኛን እንደዚህ ከፊት ወተን እንድንታይ ያደረገን ና በዚህ አጋጣሚ በጣም አመሰግናለሁ። እኔ ምድብ አንድ ላይ ነበርኩኝ፣ ከኮከቦች ጋር ነበርኩኝ። ከእነሱ ጋር በጣም ቆንጆ ጊዜ ያሳልፍ ያለው ከዛይን ጋርም በነበረኝ ሁለት ሶስት መድረክ እጅግ በጣም ሞዳቸውን ስራዎች ሰርች ያሉ አብሬና በጣም ደስተኛ ነበርኩኝ። በጣም አመሰግናለሁ። ከዛ ባሻገር ፋናን አመሰግናለሁ። እንደ አጠቃላይ እንደዚህ በሙዚቃ ህይወታችን ላይ የተወሰነ እርምጃ እንድንራመድ ስለረዳን ፋናን አመሰግናለሁ። ጥሩ የዝግጅት ጊዜ ይኖረናል ብዬ አስባለሁ። ቆንጆ ጊዜ ነው የሚኖረው። ቀላል ውድድር አይደለም እና ግን ህዝቡም እኛም የምንፈተንበት ቆንጆ ጊዜ ይኖራል ብዬ አስባለሁ። እጠብቃለሁ እናንተ እስከምታወሩ የሆነ እንከን ምናምን እየፈለግኩ ነበር፣ እውነት ለመናገር ምንም አላገኘውም። በቃ ብዙ ቢቀጥል በጣም አሪፍ ነው ያለው ቤተሰባዊነት ስሜቱ። እኔ ሁሌም ብዙ ጊዜ ይናገራለሁ እና ባለኝ ኢንተርቪ ፋና እንዳጠቃላይ በጣም ቤተሰቡ ነው የምንሰራው። ትሬኒንግ ስናደርግ ዘይም በአንድ ጋር አስታውሳለሁ። በቃ በጣም የተፎጋገርን በደንብ ተዘጋጅተናል ብዬ አስባለሁ። በግሌ ተዘጋጅቻለሁ። መልካም ውድድር ጊዜ ይሆንልን ለሁላችንም። እሺ እንግዲህ እኔ እንኳን እድሉን ለእናንተ ሰጥ የምስጋና ጎርፍ እንዲመጣ አልነበረም። አንዳንድ በስራችሁ፣ ቀጣይ በምንሰራው ስራ አንዳንድ ለእናንተ የሚታያችሁ ይገባል ብላችሁ ያመናችሁትን ነገር እንድታነሱ ነበር። ምንም ነገር የለም። እኔያው ምርጫችሁ ላይ ኤክሰርሳይዝ ማድረግ በቂ ረፍት ማድረግ እስፔሻሊ የውድድሩ ሰዓት ምንም ጭንቀት መረበሽ ምናምን አያስፈልግም። እነዛ እርስ በርስ ስንገናኝ አንዳንድ ነርቨስ የመሆን ነገር የምናያቸው አንዳንድ ነገሮች ምንም ሊፈጠሩ አይገባም። ለምን በዛም በጣም ብዙ ከአቅም በላይ ኤክስፐሪንስ ወስዳችኋል፣ አግኝታችኋል። ማንን በምን መልክ መወዳደርና ማሸነፍ እንደምትችሉ እያንዳንዳችሁ ገብቷችኋል። የትኛው ነገር ለእናንተ እንደሚስማማና በምን አይነት ሁኔታ ዳኞችን አሳምናችሁ ልታልፉ እንደምትችሉ ተረድታችኋል። አሁን የምርጫና የምርጫ ጉዳይ ብቻ ነው፣ የፐርፎርማንስ ጉዳይ ነው አይደለም። የተሸለማችሁትን እንደ ሹመት ያዳብርላችሁ ጨምሮ ጨምሮ አሁንም ብዙ እንድታገኙ ነው ፍላጎታችን። አራት ሰው ሶስት ሰው አይደለም ሁላችሁም። ቀጣይ ስንገናኝ ስራውን ስንጀምር ፕራክቲስ ስናደርግ አንዳንድ ሲስተሞችን እናወራለን። ቮካል መስራት አለባችሁ። ቮካል ስትሰሩ እንዴት ነው የምትሰሩት? እሱ እሱን ኦሪየንቴሽን እንሰጣለን። ይሄ ህብረታችሁ፣ ይሄ ወንድማ መንችነታችሁ፣ ይሄ ፍቅራችሁ እንዳይጎል ነው። መተጋገዝ ካለባችሁ መተጋገዝ ነው። ኤኒ ታይም ዛይም ባንድ እናንተን ለመርዳትና ለማገዝ እናንተን ለማብቃትና ለማውጣት ዝግጁ ነው። በድጋሚ እንኳን ደስ አላችሁ። መልካም የውድድር ጊዜ እመኝላችኋለሁ። በመላው የዛይም ባንድ ክሩስም እንወዳችኋለን።